ደረጃ አንዷን መቀነስ ይቻላል። አልብዛ ግን እንዳለ መሰራት የሚችል ልብስ ነው። እንደዚህ አይነት ደረጃ ልብሶች በዚህ ቢጠለፉ የበለጠ ልብሱን ውበት እንዲኖረው ያደርገዋል። እጅ የሚይዝና ጊዜ የሚወስድ ነው። ይሄን ልብስ ለመስራት አንድ ወር ይጨርስባቸዋል። ሻይን የሚያደርግ ጥለት አገባብ ነው ያለው። እንደዚህ ቀጭን ጥለት ለምትፈልጉቶቻችን ይሆናል። ቆንጆ ልብስ ናቸው። ወርቀ ዘቦ አለው አልፎ አልፎ ግን ሁሉ ነገሩ በጥለት የተሰራ ነው። ቆንጆ ሆኖ የተሰራ ልብስ ነው። መካከለኛ ጥለት ለምትፈልጉቶቻችን ይሆናል። መነኑ ሁለት አይነት መነን ነው። ዲዛይኗ ቆንጆ ጥለት አገባብን ያላት እንደምትሏት መባቻ ቲቪን እያያችሁ ነው። ቀኑ ዛሬ መባቻ ነው። የወሩ መጀመሪያ ነው ማለት ነው። ሚያዚያ አንድ ነው። እንኳን አደረሳችሁ ውድ ተመልካቾቻችን። ምንም ጊዜ እንደሌላችሁ እናውቃለን። ጊዜያችሁን የማያጠፋ ነገር ይዘንላችሁ እንቀርባለን። ሁሌም በተቻለ መጠን ማለት ነው። ሰብስክራይብ አድርጋችሁ ቤተሰብ ሁኑና የዛሬውን ፕሮግራም እንጀምራለን። ይሄ ፊዴ ላይ የሚታየው በጣም የሚገርም ነው። በጣም የሚያምር ዲዛይን ነው። ጽድት ብሎ የተሰራ ልብስ ነው። እዚህ ያሉት ዲዛይኖች ራሱ ለጥበቡ ውበት ሰጥተውታል። እንደምታዩት እዚህ ላይ ደግሞ መዝጊያው ፍሬሙ እና ከዚያ ያለው ለጥበቡ ቆንጆ እንዲሆን አድጎታል። እንደምታዩት አሁን ይሄ አራቱ አርብ ሲገጣጥም የሚያምር ልብስ ይወጣዋል። አሁን ይሄ ለሙሽራናት መሆን ይችላል። ለሙሽሪት የሚሆን ልብስ ነው። ትልቅ ልብስ ነው። እጅ የሚይዝና ጊዜ የሚወስድ ነው። ይሄን ልብስ ለመስራት አንድ ወር ይጨርስባቸዋል። ጽድት ያለ ምንን ነው መነኑ መታብዶ የተሰራ ነው። ጥለቱ ወርቀ ዘቦእና የተለያዩ ሳባ ክሮች የገቡበት ነው። አሪፍ ልብስ ነው። እንደምታዩት ይሄ ልብስ አልቆለት 35 ሺ ብር ነው። ነጠላው እንደምታዩት ትልቅ ነው። በደንብ ትላበሱት አላችሁ። ተቆጭቶ ተሰፍቶ፣ በደንብ የምትለብሱት ነጠላ ነው። በመረጣችሁት መሰራት የሚችል ልብስ ነው። ቆንጆ ልብስ ነው። ይህን ቀጣዩን ልብስ ዩት፣ እንደምታዩት በጣም የሚያምር ልብስ ነው። ጥለት አገባቡ ቆንጆ ሆኖ የተሰራ ሽመና ነው። በጣም የሚያምር ጥለት አገባብ አለው። እንደምታዩት እዚህ ላይ ሰማያዊ ከለር አለው የተለያዩ ከለሮች የገቡበት ልብስ ነው። ወርቀ ዘቦ አለው አልፎ አልፎ፣ ግን ሁሉ ነገሩ በጥለት የተሰራ ነው። ቆንጆ ሆኖ የተሰራ ልብስ ነው። እዚህ ጋር መዝጊያው ፍሬሙ ለልብሱ ውበት እንዲኖረው አድርጎታል። እነዚህ አራቱ አርብ ሲገጣጠሙ የሚያምር ልብስ ይወጣዋል። መነኑ ጽድት ያለ መነን ነው። ሁለት አይን መነን ነው። ነጠላውን እንደምትታዩት በጣም ያምራል። ትልቅ ነጠላ ነው። ይሄ ደግሞ አልቆለት እንደዚህ ትከሻ ላይ ሲደረግ የሚያምር ውበት ያለው ልብስ ነው። እንደምታዩት ጽድት ብሎ የተሰራ ነው። መታ ብሎ የተሰራ ጥለት ነው። መነኑ ሁለት አይን መነን ነው። ጽድት ያለ ነው። ይህ አልቆለት ሰላሳ አምስት ሺ ብር ነው። አሁን ይሄ ለሰርግ ይሆናል፣ ለአስመራቂናት ይሆናል፣ ለፈልጋችሁ ፕሮግራም የሚሆን ነው። የማይሰለች ጥለት አገባብ ያለው እንደምታዩት አሪፍ ልብስ ነው። የኢትዮጵያ ልብስ እዩት። እንደምታዩት ጥለት አገባቡ በጣም የሚያምር ጥለት አገባብ ነው ያለው። ፐርፕልና ኦሬንጅ ከለር የተቀላቀለ ጥለት የተሰራ ነው። ከውስጡ በኩል ግን ሻይን የሚያደርጉ ጥለቶች አሉት፣ አይታያችሁም እንጂ ለእናንተ በስሱ አለው። እንዲያምር ተደርጎ የተሰራ ነው። እዚህ ጋር ሁሌ ልብስ የሚያሳምረው መዝጊያው ፍሬሞች በጣም ለልብሱ ውበት ይሰጡታል። እንደዚህ እንደምታዩት ቆንጆ ሆኖ የተሰራ ልብስ ነው። እንደዚህ አይነት ጥለት አገባብ ለምትፈልጉቶቻችን ይሆናል። መነኑ ሁለት አይነ መነን ነው። ጽድት ብሎ የተሸመነ ሽመና ነው። ነጠላው ይሄን ይመስላል። በጣም ትልቅ ነው። ተሰፍቶ ተቋጭቶ በደንብ ትለብሱታላችሁ። በፈለጋችሁ ዲዛይን መሰራት የሚችል ልብስ ነው። ይሄ ልብስ አሁን ይሄ ለሰርግ ማጀቢያ መሆን ይችላል። ለክርስትና መሆን ይችላል። ይሄ ልብስ አልቆለት ሀያ ሺህ ብር ነው። ጽድት ብሎ መሰራት የሚችል ልብስ ነው። አሪፍ ነው። ቀጣዩ ልብሱ እዩት። ቆንጆን የተሰራ ሽመና ነው። በጣም ነው የሚያምረው። ለፈለጋችሁት ፕሮግራም የሚሆን ልብስ ነው። ጥለት አጋባቡ በጣም ያምራል። እነዚህ ለልብሱ ውበት ሰጥተውታል። እንደምታዩት እነዚህ አሁን አራቱ አርብ ሲገጣጠሙ የሚያምር ልብስ ነው የሚሆነው። መነኑ ሁለት አይን መነን ነው። ሁሌ እንደምንነግራችሁ መታ ብሎ የተሰራ ነው። አሁን ይሄም በፈለጋችሁ ዲዛይን መሰራት ይችላል። ብትፈልጉ አራት ማዕዘን፣ ብትፈልጉ ክብ፣ ብትፈልጉ ቪ መሰራት የሚችል ነው። ልብሱ ውስጥ ያሉት ጥለቶች ውበት እንዲሰጠው ሻይን የሚያደርግ ወርቅ ዘባ አለው። በነጭና በጎልደን ከለር የተሰራ ቆንጆ ልብስ ነው። ይሄ ልብስ አልቆለት 22 ሺህ ብር ነው። ነጠለው፣ ይሄን ይመስላል። በጣም ትልቅ ነው። በጣም የሚያምር ነው። ነጠለው፣ እንደምታዩት ይሄዲ ቆንጆ ነው። ቀሚስ ነው የሚያለው፣ እውነት ነው። አሁን ይሄ አልቆለት ትከሻ ላይ ሲጥ እንዴት ውበት እንደሚሰጠው ለሚለብሰው ሰው የነጠለው ስፋት እራሱ ትልቅ ነው። እንደምታዩት ጥለቱ ቆንጆ ልብስ ነው። እንደዚህ አይነት ጥለት አገባብ ለምትፈልጉቶቻችን ይሆናል። ጽድት ብሎ የተሸመነ ሽመና ነው። በጣም ቆንጆ ነው። ቀጣዩ ልብስ እዩት። እንደምታዩት ጽድት ብሎ የተሸመነ ሽመና ነው። በተለያየ ከለር አለው በሁለት ከለር ነው ያለው። በባለፈው አይተው እንደሆነ በሌላ ከለር ነበረው። ይሄ ደግሞ ይሄ ሌላ ከለር ተሰርቶ ነው አሳያችኋለሁ የዛን ከለር። ጽድት ብሎ የተሸመነ ሽመና ነው። ብዙ አይነት ጥለት አገባብ ለምትፈልጉቶቻችን ይሆናል። ቆንጆ ነው። መነኑ ጽድት ብሎ የተሰራ ሽመና ነው። እነዚህ ደግሞ ለልብሱ ውበት፣ እነዚህ ነገሮች ወጣ ገባ ያሉት ነገሮች ቆንጆ ነው። ይሄ ልብስ አራቱ አርብ ሲገጣጠም የሚያምር ውበት ያለው ልብስ ይሆናል። ነጠላው እንደምታዩት ትልቅ ነው። ተሰፍቶ ተቋጭቶ በደንብ ትለብሱታላችሁ። ጽድት ብሎ የተሸመነ ሽመና ነው። ይሄ ነው ሁሌ የምናውቀው ከለር። ይሄ ነው አሁን። በዚህኛው ተሰርቶ ነው በዚህኛው ተሰርቶ ነው። በዚህ ጥለት አገባብ ለምትፈልጉቶቻችን ይሆናል። ቆንጆ ልብስ ነው። ይሄ ልብስ አልቆለት 17 ሺህ ብር ነው። 17 ሺህ ብር አዎ፣ በፊት 25 ሺህ ብርም ሰርተነዋል። አሁን ትንሽ ስለቀነሰ ነው 17 ሺህ ብር ነው። አዲስ ዲዛይን ነው። ቆንጆ ነው። ቀጣዩ ልብሱ እዩት። በጣም ጽድት ብሎ የተሰራ ልብስ ነው። ይሄ ልብስ በነገራችን ላይ በጥለት ብቻ ነው የተሰራ። ምንም አይነት ወርቀ ዘብ ምናምን አልገባበትም። በጥለት ብቻ ያለቀ ነው። እንደዚህ አይነት ጥቁር ጥለት አገባብ ለምትፈልጉ በጣም የሚያምር ልብስ ነው። አሁን ይሄ አራቱ አርብ ሲገጣጠም የሚያምር ውበት ያለው ልብስ ይሆናል። እነዚህ ደግሞ መዝጊያው ላይና መክፈቻው ላይ ያሉት ልብሶች ለልብሱ ውበት ይሰጠዋል። ቆንጆ ነው። እንደምታዩት እዚህ ጋር ያሉት ነገሮች ስብጥርጥር ብሎ የገቡ ጥለት አሉ ለልብሱ ውበት እንዲኖረው አድርጎታል። ይሄ ልብስ አራቱ አርብ ሲገጣጥም እንዴት ውበት ያለው ልብስ እንደሚሆን ያስታውቃል። ቆንጆ ነው። መነኑ ጽድት ብሎ የተሸመነ ሽመና ነው። ሁለት አይን መነን ነው። በፈልጋችሁ ዲዛይን መሰራት ይችላል። ከፈልጋችሁ ይሄን በአራት ማዕዘን በክብ በፈለጋችሁ መሰራት የሚችል ልብስ ነው። የነጠላው ሳይዝ ይሄን ይመስላል። ጥለቱ በጣም ትልቅ ነው። ቀሚስ ነው ያለው ራሱ ትልቅ ነጠላ ነው ያለው። እንደዚህ ትከሻ ላይ ደግሞ ሲጣል ውበት ያለው ልብስ ይሆናል። ለሰርግ መሆን ይችላል፣ ለክርስትና መሆን ይችላል። ለተለያየ ፕሮግራም ላላችሁ እናቶቻችን፣ እህቶቻችን መሆን የሚችል ልብስ ነው። ይሄ ልብስ አልቆለት ሀያ ሶስት ሺ ብር ነው። ጽድት ያለ ልብስ ነው። ቆንጆ ነው። ቀጣዩ ልብስ እዩት። እንደምታዩት ጽድት ብሎ የተሰራ ሽመና ነው። የተለያየ ጥለት አገባብ ነው ያለው እንደምታይ ዲዛይን እንደዚህ ተከትሎ የሄዱት ነገሮች ለልብሱ ውበት እንዲሰጠው ያድርጎታል። በጣም ነው የሚያምረው ቴዲ። ይህ ልብስ ቆንጆ ልብስ ነው። ዲዛይን ጥለት አገባብ ለምትፈልጉቶቻችን ይሆናል። ኦሬንጅ ነው የሚባለው ኦሬንጅ የተጣጋ ጥለት ነው ያለው። ይሄ ልብስ አሁን አራቱ አርብ ሲገጣጠም ጽድት ያለ ልብስ ይወጣዋል። ቆንጆ ነው። መነኑ ሁለት አይነ መነን ነው እንደተለመደው አሪፍ ልብስ ነው። ይታያችሁ ከሆነ ሻይን የሚያደርጉ ነገሮች አሉት ለልብሱ ውበት እንዲኖረው ያርጎታል እንደዚህ በጣም የሚያምር ልብስ ነው። በጣም ትልቅ ልብስ ነው። ጥለቱ ራሱ ስፋቱ በጣም ትልቅ ልብስ ነው። አልቆለት ሀያ ሶስት ሺህ ብር ነው። ነጠለው ይሄን ይመስላል ተሰፍቶ ተቋጭቶ በደንብ የምትለብሱት ልብስ ነው። ትልቅ ነው። እንደዚህ አይነት ጥለት አገባ ለምትፈልጉቶቻችን ይሆናል። አሪፍ ልብስ ነው። ቀጣይ ልብስ እዩት። በጣም ቆንጆ ልብስ ነው። ሻይን ያረጋል። የልብስ በጣም ሰው በጣም የሚወደው ልብስ ነው። በጣም ነው የሚያምር። እነዚህ ነገሮች ለልብሱ ውበት እንዲኖሩ አድርጎታል። ይህን አራቱ አርብ ሲገጣጠም ቆንጆ ልብስ ነው የሚሆነው። መነኑ ሁለት አይን መነን ነው። ጽድት ብሎ የተሸመነ ሽመና ነው። በፈለጋችሁ ዲዛይን መሰራት የሚችል ልብስ ነው። እንደምታዩት ጽድት ያለ ነው። ነጠለው ሳይዝ ይህን ይመስላል። ተሰፍቶ ተቋሽቶ በደንብ የምትለብሱት ልብስ ነው። ትልቅ ነው። ነጠለው እንደምታዩት አሪፍ ነው። እንደዚህ አይነት ጥለት አጋባ ለምትፈልጉቶቻችን ይሆናል። የልብስ አልቆለት ሀያ ሺ ብር ነው። አሪፍ ልብስ ነው። በፊት በውድ ነበር የሚሸጠው፣ እስከ አምስት ብር እስከ ሰላሳም የተሸጠ ልብስ ነው። ውበቱ ግን አልቀነሰም። ትንሽ ዋጋ ሲቀንስ ነው እንጂ የምንቀንስ ብሩ ስለቀነሰው እንትኖ አልቀነሰም። ያለው ነገር ቆንጆ ነው። አሪፍ ልብስ ነው። ቀጣይ ልብስ እዩት። እንደምታዩት ጽድት ብሎ የተሸመነ ሽመና ነው። ይሄ ቀይ ቡኒኝ ወይም በርገንዲ ከለር ይባላል። ጥለት አገባቡ በጣም የሚያምር ነው። እንደምታዩት ጽድት ብሎ የተሸመነ ሽመና ነው። ቆንጆ ነው። መነን ሁለት አይን መነን ነው። መታብሎ የተሰራ ነው አሁን ይሄ በግሩፕ ቢለበስ እንደዚህ መካከለኛ ጥለት ለምትፈልጉ ብዙም ያልሰፋ ነው ብዙም ያልጠበበ ያልተጋነነ ጥለት ነው ያለው እንደዚህ አይነት መካከለኛ ጥለት ለምትፈልጉ ቶቻችን ይሆናል የልብስ አልቆለት አስራ ሰባት ሺህ ብር ነው ቆንጆ ልብስ ነው ምንም አይነት ወርቀ ዘባ ያልገባበት ነው በጥለት ብቻ ነው ያለቀው ይሄ ልብስ ነጠላው ይህን ይመስላል በጣም ያምራል ከነጠላው የወሰጡት ዲዛይን ከማር ያለችውን ዲዛይን ነው የወሰዷት እንደምታዩት ይችን የወሰዷት ጽድት ብሎ የተሰራ ስራ ነው እንደዚህ ደግሞ አልቆለት ትከሻ ላይ ሲጣል የሚያምር ልብስ ነው። ቀጣይ ልብሱ እዩት። እንደምታዩት መካከለኛ ጥለት ናት። በጣም ምታምር ናት። ድዛይ ነው ቆንጆ ጥለት አገባብን ያላት እንደምታዩት እዚህ ጋር ለልብሱ የገቡት ነገሮች ውበት እንዲኖረው አድርጎታል። ከፈለጋችሁ እነዚህ ነገሮች እንደዚህ እያስቀጠልና የሆነ ድዛይን አድርገን መሰራት ይችላል። ከፈለጋችሁ ደግሞ እንደዚህ እንዳለ አራቱ አርብ ሲገጣጥም የሚያምር ውበት ያለው ልብስ ነው። ቆንጆ ልብስ ነው። ጥለቱ እንደምትያት መካከለኛ ጥለት ለምትፈልጉቶቻችን ይሆናል። መነኑ ሁለት አይነት መነን ነው። ጽድት ብሎ የተሰራ ነው። ቆንጆ ልብስ ናት። ይቺ ልብስ አልቆላት አስራ ሰባት ሺህ ብር ናት። ነጠላው ይሄን ይመስላል። ትልቅ ነው። ተሰፍቶ ተቋጭቶ በደንብ የምትለብሱት ልብስ ነው። ወጣለች ዲዛይን ናት። በፈለጋቸው ዲዛይን መሰራት የሚችል ልብስ ነው። አሪፍ ልብስ ናት። ቀጥ ያለ ልብስ እያት፣ በጣም አሪፍ ልብስ ናት። መካከለኛ ጥለት ለምትፈልጉ እህቶቻችን ይሆናል። ጥለት አጋባቧ ጽድት ብላ የተሸመነች ሽመና ናት። ከዚህ ላይ በጣም ነው ምታምር። እዚህ ላይ እንደምታዩት እንደዚህ ተከትሎ የሄደው ለልብሱ ውበት እንዲኖረው አድርጎታል። እሺ፣ ጥለት አጋባቧ ጽድት ብላ የተሸመነች ሽመና ናት። ይህ ልብስ በነገራችን ላይ አምስት አርብ ናት፣ አምስት አርብ ነው። እንደዚህ አምስት አርብ ለምትፈልጉ እህቶቻችን ይሆናል። ሰፋ የሚል ቀሚስ የሚፈልጉ እህቶቻችን የምትሆን ልብስ ናት። መነን ጽድት ብላ የተሸመነ ሽመና ናት። ሁለት አይን መነን ነው። መታ ብሎ የተሰራ ልብስ ነው። እንደምታዩት ቆንጆ ነው። የነጠላው ሳይዝ በቀሚሱ ሳይዝ ጥለት የተሰራ ነው። እኩል ነው። ትልቅ ነው። እንደምታዩት እንደዚህ አይነት ጥለት አገባብ ለምትፈልጉ እህቶቻችን ይሆናል። ይህ ነጠላ አሁን ተሰፍቶ ተቋሽቶ በደንብ የምትለብሱት ነጠላ ነው። ትልቅ ነው። ልብስ ልብስ አልቆላት 16 ሺህ ብር ናት። ቆንጆ ልብስ ናት። ቀጣይ ልብስ ያት ልብስ እንደምታዩት ጽድት ብላ የተሸመነ ሽመና ናት። አጋጣሚ ቀሚሱ አልመጣም። ቀሚሱ ግን በነጠለው ሳይዝ ነው። ይሄ እንደዚህ ነው። አሁን ይሄ ነጠለው ነው። እሺ ሁለት አይነ መነን ነው። ቆንጆ ነው። ይሄ ልብስ አልቆላት ሀያ ሺህ ብር ነው። እጅ ሚይዝ ልብስ ነው። መካከለኛ ትሁን እንጂ ጥለቷ እጅ በጣም ነው የምትይዘው። አይነት ጥለት አገባው ለምትልጉቶቻችን ይሆናል። አሁን እቺ በግሩፕ ትለበስ በፈለጋቸው ፕሮግራም ትሆን ልብስ ነው፣ ቆንጆ ናት። ቀጣዩን ልብሱ እያት። ጽድት ብላ የተሸመነ ሽመና ናት። ሶስት ደረጃ ናት። ከፈለጋቸው አንዷን ደረጃ መቀነስ ይችላል። አለበዛድ ግን እንደዚህ እንዳለ ቢሰራ የሚያምር ልብስ ነው። አሁን እነዚህ አራቱ አርቦች ሲገጣጠሙ እነዚህ የተሰሩት ጥበቦች ውበት እንዲኖረው ያደርገዋል። ልብሱ ምንም አይነት እንትን ያልገባበት ነው። ወርቀ ዘቡን በጥለት ብቻ ያለቀ ልብስ ነው። ች ልብስ አልቆላት አስራ ሶስት ሺ ብር ናት። ቆንጆ ልብስ ናት። እዚህ አይነት ጥለት አገባብ ለምትፈልጉ ቶቻችን ይሆናል። ነጠላው ሳይዝ ይሄን ይመስላል። ተሰፍቶ ተቋስቶ በደንብ የምትለብሱት ነጠላ ነው። ቆንጆ ልብስ ናት። ቀጣይ ልብስ እያት። በጣም ቆንጆ ጥለት አገባብ ነው ያላት እቺ ልብስ። በነገራችን ላይ ዚህ አይነት ጥለት ወጣ ያለ ልብስ ለምትፈልጉት ይሆናል። የተለያየ ከለር አላት እንደምታዩት፣ ሻይን ያረጋል። አይታያችሁ ይሆናል እንጂ ከጥለቱ ጋር ሻይን የሚያደርግ ጥለት ነው ያላት። ሶስት ደረጃ ናት። እቺን ደረጃ አንዷን መቀነስ ይቻላል። አልብዛ ግን እንዳለ መሰራት የሚችል ልብስ ነው። እንደዚህ አይነት ደረጃ ልብሶች በዚህ ቢጠለፉ የበለጠ ልብሱን ውበት እንዲኖረው ያደርገዋል። በዚህ ሲጠለፍ ከላይኛው ጋር ይከብደዋል። ይሄ መካከለኛ ጥለት ስለሆነ ውበቱን ይደብቀዋል። ግን በዚች በደረጃ ብትቀነስ የምታምር ልብስ ናት። ቆንጆ ናት። መነኑ ሁለት አይን መነን ነው። ች ልብስ አልቆላት አስራ ሶስት ሺ ብር ናት። ነጠላው ሳይዝ ይህን ይመስላል። ተሰፍቶ ተቋሽቶ በደንብ የምትለብሱት ነጠላ ነው። ቆንጆ ልብስ ናት። ቀጣይ ልብስ እያት። ጽድት ብላ የተሸመነች ሽመና ናት። በጣም ቆንጆ ናት። ደስ የሚል ጥለት ነው ሻይን የሚያደርግ ነገሮች አሉት እዚህ ላይ ለልብሱ ውበት እንዲኖረው አድርጎታል። እዚ አይነት ጥለት አገባብ ለምትፈልጉቶቻችን ይሆናል። ቆንጆ መነን ናት። የተሰራችው ሁለት አይነ መነን ነው። መታብሎ የተሰራ ልብስ ነው። ች ልብስ አልቆላት 13 ሺ ብር ናት። ይህ ጥለ ሳይዝ ይሄን ይመስላል። ቆንጆ ነው። በደንብ ትልብሱ ሳላችሁ ተቋጭቶ ተሰፍቶ፣ ልብስ በፈልጋችሁ ዲዛይን መሰራት የሚችል ልብስ ነው። ስትፈልጉ አራት ማዘን ስትፈልጉ ቢ መሰራት የሚችል ልብስ ነው። አሪፍ ልብስ ናት። ሽቀጣ ልብሱ ያት ሻይን የሚያደርግ ጥለት አገባብን ያለው ጽድት ብሎ የተሰራ ነው። በጣም ያማል ቴዲዬ፣ እንደምታዩት ሻይን ያደርጋል። እንደዚህ አይነት ጥለት አገባብ ለምትፈልጉቶቻችን ይሆናል። መነኑ ሁለት አይን መነን ነው። ጽድት ብሎ የተሰራ ሽመና ነው። መታ ብሎ ማለት ነው። ይሁን አራቱ አርብ ሲገጣጣም የሚያምር ውበት ያለው ልብስ ይሆናል። ቆንጆ ልብስ ናት። ነጠላው ደግሞ ይህን ይመስላል። ትልቅ ነው። ተሰፍቶ ተቋሽቶ በደንብ የምትለብሱት ነጠላ ነው። ይህን ልብስ ፈልጋችሁ ዲዛይን መሰራት ይችላል። ፈልጓራት ማዘን በመረጣችሁት መሰራት የሚችል ልብስ ነው። እች ልብስ አልቆላት አስራዎች ሺህ ብር ናት። ቆንጆ ልብስ ናት። ቀጣይ ያን ልብስ እዩት። በጣም የምታምር ጥለት አገባብን ያላት ሶስት ደረጃ ናት። እንደምታዩት ቆንጆ ልብስ ናት። ውስጥ ያለችው ነገር እንደ ፈርጥ የተተከለች ነው የምትመስለው። ዲዛይኗ በጣም የምታምር ጥለት አገባብን ያላት፣ መንን ጽድት ብሎ የተሸመነ ሽመና ነው። ሁለት አይን መንን ነው። መታ ብሎ የተሰራ ነው። አሁን ይሄ አራቱ አርብ ሲገጣጠም ውበት ያለው ልብስ ይሆናል። ነጠራዋን እንደምታዩት ቆንጆ ናት። እንደዚህ አይነት ጥለት ለምትፈልጉቶቻችን ይሆናል። ይች ልብስ አልቆላት አስራ ሁለት ሺ ብር ናት። በጣም ቆንጆ ጥለት አገባብን ያላት ነጠላው በጣም ነው የምታምረው ደስ ነው የምትለው ነጠላው ደግሞ እንደዚህ ትልቅ ነው እንደምታዩት ተሰፍቶ ተቋጭቶ በደንብ የምትለብሱት ነጠላ ነው። ቆንጆ ልብስ ናት። ቀጣ ያ ልብስ እያቸው። እነዚህ ልብሶች እንደምታያቸው ቀጭን ናቸው። እንደዚህ አይነት ቀጭን ጥለት ለምትፈልጉቶቻችን ይሆናል ነው የሚያምሩት እንደዚህ ዲዛይን ተከትሎ የተሄዱት ነገሮች ውበት እንዲኖር አርገዋል። ሻይን የሚያደርግ ጥለት አገባብ ነው ያለው። እንደዚህ ቀጭን ጥለት ለምትፈልጉ ቦታቻችን ይሆናል። ቆንጆ ልብስ ናቸው። እንደዚህ ቀለል ያለ ጥለት ለምትፈልጉ እነዚህ ልብሶች አልቆላቸው አስራአንድ አስራአንድ ሺህ ብር ናቸው። እጅ ይዛሉ ትንሽ ቢሆኑ ጥለቶቻቸው እጅ የሚይዙ ዲዛይን ናቸው። ነጠላው ይሄን ነው የሚመስለው። የሁለቱም እንደዚህ አይነት ስፋት ነው ያለው። እዚኛው ትልቅ ነጠላ ነው ተሰፍቶ ተቋሽቶ በደንብ ትለብሱታላችሁ። እንደዚህ ቀለል ያለ ልብስ ለምትፈልጉ ይሆናል። ቀጣይ ልብስ እዩት። ይሄ ልብስ እንደምታዩት ከሱፍ የተሰራ ነው። ከሱፍ ጥለት ማለት ነው። ደመቅ ያለ ጥለት ነው። እንደዚህ አይነት ወጣ ያለ ጥለት ለምትፈልጉቶቻችን ይሆናል። መነኑ ጽድት ብሎ የተሸመነ ሽመና ነው። አሁን ይሄ ልብስ በወራጅ ቢሰራ የበለጠ ያምራል። ቆንጆ ልብስ ነው። መታ ብሎ የተሰራ ነው። ሱፉ ማለት ነው። ጽድት ያለ ልብስ ነው። ቆንጆ ነው። የነጠላው ሳይዝ ያሳያችኋለሁ። እንደተለመደው ይሄን ይመስላል። መነኑ ቆንጆ መነን ነው። ለስለስ ያለ መነን ነው። እንደዚህ አይነት ጥለት ለምትፈልጉ ቶቻችን ይሆናል። እንደዚህ ደግሞ አልቆለት ትከሻ ላይ ጣል ሲደረግ የሚያደምቅ ልብስ ነው። ቆንጆ ነው። ቀጣዩ ልብስ ዩት። የልብስ በነገራችን ላይ የማይሰለች ልብስ ነው። የእናቶች ልብስ ነው። የድሮ ጥበብ ነው። እስከዚህ አለ ስፋቱ መካከለኛ አለው። ትንሽዬ የነበረው እንደዚህ መካከለኛ ይሄው መካከለኛ ማለት ነው። በትንሹ ነጠላ ይመስለኋላት ሄድ ይህ አይደለም ቀሚስ ናት። እንዲቻ አነስ ያለች ይሄ ልብስ የማይሰለች ልብስ ነው። ፈርስ የለው ምንም አይነት ፈርስ የሌለው ልብስ ነው። እንደምታዩት ጽድት ያለ ነው። እንዲህ አይነት ጥለት አገባብ ለምትፈልጉቶቻችን ይሆናል። ይህ ልብስ አልቆለት አስራ ስድስት ሺህ ብር ነው። ይሄኛው ሽኛው አልቆላት ደግሞ 1ሮሺ ብር ናት። ጽድት ያለ ልብስ ነው። የነጠላውን ሳይዝ አሳያቸዋለሁ። ይሄኛውን ይሄን ይመስላል። ተሰፍቶ ተቋሽቶ አዎ፣ በደንብ የምትለብሱት ነጠላ ነው። እንደዚህ አይነት ምንም አይነት ወርቀ ዘቦ የሌለበት ልብስ ለምትፈልጉ የሚሆን ልብስ ነው። ምንም አይነት ወርቀ ዘቦ የለውም። ይሄ በጥለት ያለቀ ልብስ ነው። ጽድት ብሎ የተሸመነ ሽመና ነው። ልብስሽ በጣም ነው የሚያምረው። ማየት ይፈልጋሉ ብዬ ስላሰብኩኝ በጣም ነው የሚያምረው ቴዲዬ። እንደምታየው አንተም ራሱ ቆንጆ ቆንጆ ልብሶችን ታውቃለህ፣ አብረን ስለምትጓዝ። በጣም ነው የሚያምር ይሄ ልብስ፣ እንደምታዩት ጽድት ብሎ የተሸመነ ሽመና ነው። ቻይና ጥለት ነው ልብሱ፣ በአምስት አርብ የተሰራ ነው። እንደዚህ ፏ ብሎ ቆንጆ ልብስ ነው። እንደዚህ አይነት ጥለት ለምትፈልጉቶቻችን የሚሆን ልብስ ነው። እንደዚህ ነው የተሰራው። መካከለኛ አጓጉልም ቢሆን መካከለኛ ስፋት ያለው ነው ይሄ ቪ ነው አንገት አሰራሩ ከጥለቱ ጋር ሻይን የሚያደርግ ነገሮች አሉት የገቡበት። ይሄ ልብስ አልቆለት 18 ሺ ብር ነው። ጽድት ብሎ የተሰራ ልብስ ነው። እንደዚህ ጫማ እንዳይስብ የተሰራ ነው። ይሸፈናል ይሸፈናል። መነን አለው። እዛ ገበር አለው። ቆንጆ ነው። ከኋላ በኩል እንደዚህ ፏ ያለ ነው። እንደምታዩት በጣም ስፋቱ በጣም ቆንጆ ነው። ቴዲይ እንደዚህ አይነት ወጣ ያለ ልብስ ለምትፈልጉ ቶቻችን ይሆናል። ቆንጆ ልብስ ነው። ቀጣዩ ልብስ እዩት። እንደምታዩት ካንገቱ ቪ የተሰራ ነው። አመለሰት ይባላል ይሄ ልብስ እንደዚህ ሲሰራ አመለሰት ነው የሚባለው። በጣም ቆንጆ ልብስ ነው። ቴዲ እንደምታየው ትልቅ ልብስ ነው። አሁን ይሄ ለሰርግ መሆን ይችላል። ለሰርግ ማጀብ ሊሆን ይችላል። ለክርስትና መሆን የሚችል ነው። ለሙሽራናት መሆን የሚችል ጥለት ነው። እንደምታዩት እጁ እጅ የሙሉ ነው። በዚፕ የተሰራ ነው። መነኑ ሁለት አይ፣ መነን ነው። ጥድት ያለ ነው። ወገቡ ፍሪ ሳይዝ ነው። እንደፈለጋችሁ መልበስ የምትችሉት ልብስ ነው። ትልቅ ልብስ ነው። የልብስ አልቆለት 23 ሺህ ብር ነው። 23 ሺህ ሺህ ብር ነው። ያልተለመደ ጥለት ነው። መጪው ጊዜ እንግዲህ በእናንተ ሰርግ ነው፣ መረቃት ነው። በጣም ብዙ ፕሮግራሞች እንዳላችሁ ደንበኞቻችን ተነግሩናላችሁ። እናንተ አድራሻችሁ ብቻ ንገሩን፣ ጥንቅቅ አድርገን ሰርተን እናደርስላችኋለን። ምክንያቱም በማድረስ በማልበስ ልምድ ያለን ሰዎች ነን ማለት ነው። ሰኞ፣ ረቡዕ እና ቅዳሜ በዚህ በመባቻ ቲቪ ዩቲዩብ ቻናል አዳዲስ ቪዲዮዎችን እንለቃለን። ሰብስክራይብ አድርጋችሁ የደወል ምልክቷን ደግሞ ብትጫኑ ቪዲዮ እንደለቀቅን ወደ እናንተ በቀጥታ ይደርሳችኋል። ሳያልፋችሁ ትመለከታላችሁ ማለት ነው። እጅግ አድርጌ አመሰግናለሁ። ሳምንት እንመለሳለን።